ትምርት ምስትር በገዛ ትምህርት ቤታችን በገዛ ገንዘባችን የሰራነውን ቤት የግል ቤት አድርጎ እንድፈለገ የሚጫወትበት አጋጣሚ አንፈቅደው። ሸይኽ ሀጂ ኢብራሂም ቱፋ ስማቸው በስፋት በማህበራዊ ሚዲያ እየተነሳ ነው። ፎቶቸውም ከትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ጋር አብሮ እየተለጠፈ ነው። ለመሆኑ ሸይኽ ሀጂ ኢብራሂም ቱፋ ማን ናቸው? ከብርሃኑ ነጋ ጋር የገቡበት አዲስ ግጭትና ያስተላለፉት መልእክት ምን ይመስላል? በማህበራዊ ሚዲያስ ምን እየተባለ ነው የሚለውን አዲስ መረጃ በልዩ ሁኔታ ይመለከተዋል። አብራችሁን ቆዩ። በትምህርት ፖሊሲው ሂጃብ መልበስ የተከለከለ ነገር የለውም። ሂጃብ ማንም ሰው መልበስ ይችላል። በንቃብና በሂጃብ መካከል ያለው ልዩነት ይታወቃል። የሴኩሪቲ ኢሹ ስላለው ሰው ማንነቱ ሳይታይ ትምህርት ቤት ውስጥ መግባት አደጋ ሊፈጥር ይችላል በሚል ከሱ ውጪ በሂጃብ ደረጃ የተከለከለ ነገር የለም። ማንም ይሄ ይሄ ይሄ የሚከለክለው አዋጅ የለም። ይሄ የሚከለክል ደንብ የለም። ይሄን የሚከለክል መመሪያ በትምህርት ሚኒስቴር በኩል ይወጣል። ሶ ይሄ ኢሹ አይደለም። ለምን ኢሹ እንደሚሆን እርግጠኛ አይደለሁም። ሸይኽ ሀጂ ኢብራሂም ቱፋ ሼህና የሃይማኖት አባት ብቻ አይደሉም ከስማቸው በፊት በርከት ያሉ የሚዘረዘሩ ማዕረጎችና ኃላፊነት አላቸው ሙሉ ኃላፊነታቸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝደንት ሲሆን የክብር ዶክተርም ናቸው ከሰሞኑ የሰጡት መግለጫ በማህበራዊ ሚዲያ መነጋገሪያ ሆኗል እርሳቸው እንዳሉ ትምህርት ሚኒስቴር በሙስሊም ሴት ተማሪዎች ላይ የሚያደርሰውን ጭቆና አንቀበለውም እንታገለዋለን ብለዋል ብርሃኑ ነጋንም አጼዎቹን መሰለን የአጼዎችን ስርዓት ሊመልስብን ነው የሚል ይዘት ያለው መግለጫ ሰጥተዋል። በመግለጫው ላይ በተለይ በሙስሊም ሴት ተማሪዎች አለባበስ ዙሪያ መልእክት አስተላልፈዋል። ሼህ ሀጂ ኢብራሂም እንደሚሉት በዚህ መልእክታቸው ሙስሊም ሴት ተማሪዎች ላይ አንዳንድ የትምህርት ተቋማት እየፈጸሙ ያሉት የመብት ጥሰት ሊቆም ይገባል ይላሉ። የመብት ጥሰት ሆን ተብሎ ሙስሊም ተማሪዎችን ከትምህርት ገበታ የማራቅ ዘመቻ መሆኑን የጠቀሱት የጠቅላይ ምክር ቤቱ ፕሬዚደንት ሼህ ሀጂ ኢብራሂም ትምህርት ሚኒስቴር ሙስሊም ሴት ችን በእስላማዊ አለባበስ ብቻ የሚያደርስባቸውን ጭቆና ፍጹም የማንቀበለውና የምንታገለው ነው ይላሉ። ሂጃብም ሆነ ኒቃብ የሙስሊም ሴት ተማሪዎች ሃይማኖት ወይ አለባበስ ግዴታ ነው የሚሉት ፕሬዝደንቱ ትምህርት ሚኒስቴር የጀመረው አንዱን ፈቅዶ አንዱን የመከልከል አካሄድ ተቀባይነት የሌለው ብቻ ሳይሆን ሃይማኖታዊ ጣልቃ ገብነትም ነው ብለዋል። በእርግጥ እርሳቸው የሚበሉ እንጂ የትምህርት ሚኒስቴር የሙስሊም ሴት ተማሪዎችን አለባበስ የተመለከተ በይፋ ያወጣው ክልከላ እንደሌለ አዲስ መረጃ የተለያዩ ዶክመንቶችን እንዲሁም ደግሞ የትምህርት ሚኒስቴሩ ብርሃኑ ነጋ በተለያየ ጊዜ የሰጣቸው መግለጫዎችን በማየት መረዳት ችሏል። እርሳቸው ፕሬዚዳንቱ ግን ሰላም ወዳዱ ህዝበ ሙስሊሙ በትምህርት ሚኒስቴር በተደጋጋሚ እየተፈጸመ ያለውን በደል በትግስት ማለፍ ለሀገር ደህንነትና ለህዝቦች ጋራ ሰላም ቀናይ መሆን ያሳያል ይላሉ። መንግስት ለችግሩ አፋጣኝ መፍትሄ እንዲሰጠውም ይጠይቃሉ። አንዳንድ የትምህርት ተቋማት በሙስሊም ተማሪዎች ላይ እየፈጸሙት ያሉትን ተደጋጋሚ የመብት ጥሰት የሚያጠራና ጉዳዩን የዘላቂ መፍትሄ እንዲያገኝ የሚሰራ አስራ ሰባት አባላት ያሉት ኮሚቴ አቋቁመናል ይላሉ። ለመሆኑ ስማቸው በማህበራዊ ሚዲያና በስፋት በተለያዩ መገናኛ ብዙሀን የማይጠፋው ሸይኽ ሀጂ ኢብራሂም ቱፋ ማን ናቸው? ሙሉ ስማቸው ሀጂ ኢብራሂም ቱፋ ነው የሚባሉት። የተወለዱት በኦሮሚያ ክልል አርሲ ዞን ነው። ወረዳው ጉና ሲባል በረያምባ ቀበሌ ልዩ ስሙ ዋጅ የሚባል ቦታ የተወለዱት ሰው ናቸው። የተወለዱት በ1945 ነው። ገና በልጅነታቸው እድሜያቸውን በቁራን አፋቸውንም መፍታታቸው ይገለጻል። በታላቁ ሼህና በርካታ ደርሳዎች መነበራቸው በሻ አብድርህማን ተሬ ቡልቡሎ አላህ ይዘንላቸውና በእሳቸው ነበር ቁራን የተማሩት ይላሉ። ታሪካቸውን ያሰፈሩ ሰዎች ቁራን እንደቻሉ የፍቅህ ትምህርት በኢማሙ ሻፊ መዝገብ መማር ጀመሩ ሰፊና ሙክታሳር የሚባሉ ኪታቦች የመውሊድ ቡርዳ ቡርዘጅን ጨምሮ መቅራት ብቻ ሳይሆን በሄፍዝም ጭምር በማጥናት ወደ አንድ ታላቅ አሊም ማለትም ወደ ሸሁሴን ሁሴን በማቅናት በማግናት ፋድሊና ጆአ ከተማሩ በኋላ ሁኔታው መቹ ስላልነበር ወደ ሀረር እውቀትን ፍለጋ ተሰደዋል ይላሉ ይህንም እርሳቸው ለትምህርትና ሌሎች ጉዳዮች ያነበራቸው ተነሳሽነትን ያሳያል ይላል። ሀረር ሼህ መሐመድ ሀሰን የሚባሉ ታላቅ አሊም የሻደምቱላ ሀፊዝ ሁላሊያህና የሼህ ሁሴን ፈዲስ ሰረመቱላ አላህ ደረሳ የነበሩትና ፊቅና ሀዲስ የተወሰኑ ከቀሩ በኋላ ወደ ባሌ በመመለስ ሼህ ሁሴን ሆሮ ወይም ሼህ ሁሴን ባሌ የሚባሉ ታላቅ አሊም የሻፊያን ፋቄህ ማለትም በርከት ያሉ ኪታቦችን መቅራታቸውን ያሳያሉ። ሼህ ሁሴን ሆሮ ሼህ አብደላ ፈሪዛና ደረሳ ናቸው ይላሉ። ሼህ አብደላሃም የአብዱል ማሐሳን ደረሳ እሳቸው ደግሞ ከታዋቂ የጅማሌም ሸሆክታ ሽሮ እየቀሩ ናቸው ይሏቸዋል። በእርግጥ አዲስ መረጃ በርከት ያሉ ሃይማኖታዊ መጽሐፍትንና የእርሳቸውን ታሪክ ለማጣቀስ ሞክሯል። ይሁንና አንዳንዶቹ ከሃይማኖት ልዩነት አንጻር ለመጥራት ስለሚያስቸግሩ ሊቀርታ እየጠየቅን ታሪኩን እንቀጥለዋለን። የኢሊም ፍላጎቱ ግን አላስችል ስላላቸው ማስተማሩን ትተው ወደ ሼህ ሁሴን አብዱል ቃድር ወይም ጋዶ በመሄድ ነሁን ጨምሮ የአረበኛ ሰዋሰውን ተ ተምረዋል። አሁን ትምህርት ሚኒስቴርን ያስጠነቀቁትና ቁትና ማሳሰቢያ የሰጡት ሰው ሸሁ ሁሴን አብዱል ቃድር የሻሌ ጉልቦ የባሊ ታላቁ አሊም ደረሳና ከሳቸውም የተመረቁ ናቸው። ሻሌ ጉልቦ ከላይ የተገለጹትን የሻበል መሐሲን ደረሳ ናቸው። ከአረብኛ ሰዋ ሰው ከተማሩ በኋላ ወደ ሼህ መሐመድ ሐሰን ሀረሪ በመሄድ አዲስ በመማር እስከ ሂህ ሙስሊም ድረስ አጥንተዋል። ከሁለት የገለምሶ ሂድራ መሺዎች ማለትም ከሼህ ኢብራሂም ሀውጡር የመቻራና የቁራን ተፋሲር ሸ ላይ ሀሌ መቻራ ሀዲስ ቀርተዋል። ወደ አርሲ ዞን እንደገና ተመለሱ። ሸማ ሚዳሊ ረህመቱላህ አለህ አቡ ዳውድን በመቅራት ወደ ሸህ ከድር አብዱ አሊሶ ረህመቱላህ አይላህ ታላቅ ሸ ላይ ቡሃሪና ሙስሊምን በድጋሚ ቀሩ ይላሉ። በመቀጠል ኡምሃተ ሲታን ማለትም ቡሃሪ፣ ሙስሊም፣ አቡ ዳውድ፣ መሳኢ፣ ትርሚዚና እብን ማጃ ከቀሩ በኋላ እዛው ሙዋጣ ብን ማሊክን ከተማሩባቸውና ከሁሉም መሻሆቻቸው ኢጃዛና ድዋ በመቀበል ለሁለት ዓመታት የተማሩትን አስተማሩ ይላሉ። ከዛ በኋላ ህይወታቸው ያመራው ወደ መሪነት ነው። በወቅቱ የነሸ መሀመድ ሳኒ ሀቢብ የመጅሊስ መስራት ጋር በተያያዘ አዲስ አበባ በመገኘት በሚያቀሩበት አካባቢ ኡሎማዎች አባል እንዲሆኑ ስለተገደዱ እሳቸውም የነሸ መሀመድ ሳኒ ሀቢብ መጅሊስ አባል ሆነው ከቃዲ አህመድ የአርሲ ዞን የሸሪያ ፍርድ ቤት ዳኛ ከነበሩት ጋር በመሆን መጅሊስ በሁለቱ ጉር ለማቆም እንቅስቃሴ ጀምረዋል ይሏቸዋል። በወቅቱ ደረሶች አልበተን የሚል አቋም ቢኖራቸውም ጫናው እየበረታና ከላይም ያሉት መሻዎች ናቸው በሚል ምክንያት አስወስኗቸው ደርግ በወደቀ ማግስት በ198 ሀያአራት የመጅሊስ ምርጫ ታስበው በ1985 የዞን መጅሊስን ሙሉ በሙሉ ተቀላቅሏል። በወቅቱ ከነ ዶክተር አብደላ ሐድር ሸህ መሐመድ ሁሴንና ሌሎችም በወቅቱ ሳዑዲ ለቁርአን ከሄዱ በመምጣት ኢስላምን የሚካድም ተቋም ያስፈልጋልና ድርጅትና አቋቋም የሚል ሀሳብ አቅርበው መርከዙል ዳዋ ተመሰረተ። የዳዋው እንቅስቃሴ በድርጅትን በመጅሊስ መታገዝ አለበት የሚል ያርሲ ዞን መጅሊስ አድርገው ወደ አሰላ እንዲመጡ ተደርጓል። የዞኑ እስልምና ጉዳይ ሰብሳቢ በመሆን ካገለገሉ በኋላ የኦሮሚያ ክልል እስልምና ጉዳይ ምክትል ሰብሳቢ ሆኑ። በእርግጥ የመጀመሪያው መጅሊስ የክልል መዋቅር ስላልነበረው በወቅቱ ነሻ አብድራህማን ሙዳንና ሌሎችም ሰዎች ጋር ተነጋግረው መዋቅሩ በክልል ደረጃ እንዲ ዋቅር ማስደረግ ብቻም ሳይሆን የኦሮሚያ ክልል አስመራጭ ኮሚቴ ዋና ሰብሳቢ በመሆን ኦሮሚያ ክልልን ከመጀመሪያ ጊዜ ያደራጁት ሸይኽ ሐጂ ኢብራሂም ቱፋ እንደሆኑ መረጃዎች ያሳያሉ። ደርግ በወደቀ ማግስት በ1984 የመጅሊስ ምርጫ ታስቦ ስለነበር በ1985 የአርሲ መጅሊስ ሙሉ በሙሉ ከተቀላቀሉ በኋላ ብዙ አስተዋጽኦ አድርገዋል። በርካታ ጉዳዮችን አበርክተዋል። በድምፃችን ይሰማ ትግል ጊዜ ለማዎች ሰብሳቢ ሆኑ ሲያገለግሉ ቆይተው በናወከር መዝገብ ተከሰው ለአንድ ዓመት ተኩል ታስረው እንደወጡ መረጃዎች ያሳያሉ። የሚገርም የመምራት ብቃት እንዳላቸው ሰው ሁሉ የሚመሰክርላቸው በአገር አቀፍ ደረጃ ኢትዮጵያ ሙስሊሞች አንድነት መስራችና የልዩነት አስወጋጅ ኮሚቴ ሰብሳቢ ሆነው ተመርጠውም አገልግለዋል። የአፍሪካ ውለሞች አንድነት አባል ሆነውም እየሰሩ ነበር ተብሏል። በአፍሪካ ውለሞች አንድነት ውድድር ሁለቴ የተሸለሙ ሰው እንደሆኑ የህይወት ታሪካቸው ያሳያል። በ2011 የኦሮሚያ እስልምና ጉዳዮች ጠቅላይ ምክትል ፕሬዚደንት ሆኖው ተመረጡ። ለሶስት ዓመታት በኦሮሚያ መጅሊስ ሲሰሩ መዋቅሮን እስከታች በመዘርጋት ብዙ ኮሚቴዎች በማዋቀር ለኦሮሚያ ሙስሊሞች ብዙ ነገር አበርክተዋል። በቅርቡ ደግሞ ግንቦት 18 ማለትም ከሶስት ዓመት በፊት 2014 የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝደንት ሆኖ ተመርጠዋል። አሁን እንደገና ደግሞ በቅርቡ በተደረገው ምርጫ የእርሳቸው ምርጫ ጸንቶላቸዋል። የክቡር ዶክተር ሼህ ሀጂ ኢብራሂም ቱፋ ፕሬዚዳንት፣ ሼህ አብዱል ከሪም ሼህ በድረዲን ተቀዳሚ ምክትል ፕሬዚደንት፣ ሸህ ጁኔዲን ሀምዛ ምክትል ፕሬዚዳንት ሆኖ መመረጣቸውንም የምናስታውሰው ጉዳይ ነው። የሆነ ሆኖ አሁን እርሳቸው የሚመሩት ምክር ቤት ማለት ነው መግለጫውን አጥተዋል። መግለጫው በቀጥታ ከብርሃኑ ነጋ ከሚመራው ትምህርት ሚኒስቴር ጋር የተገናኘ ነው። የኢፌዴሪ ህገ መንግስትን ጨምሮ በሀገር ውስጥ ያሉ የተለያዩ ህጎች ብንመለከት ሙስሊም ሴት ተማሪዎች ሃይማኖታዊ ግዴታቸው ያደረገባቸው ልብስ ለብሰው ትምህርት እንዳይማሩ የሚከለክል ህግ የለም። ቢኖር እንኳን በህገ መንግስቱ አንቀጽ 27 የተደነገገው የሃይማኖት እምነትና አመለካከት ነፃነት መብት ጋር የሚጋጭ በመሆኑ ተቀባይነት የለውም ይላሉ። ነገር ግን ህገ መንግስቱ በዚህ ልክ ግልጽ ሆኖ እያለ የትምህርት ሚኒስቴር እንደ ተቋም፣ ሚኒስቴሩ በተለያየ ጊዜ በሚያደርጋቸው ንግግሮችና በሚሰጧቸው ማብራሪያዎች ሙስሊም ሴት ተማሪዎች ሃይማኖታዊ ግዴታቸው ያደረገ ቸው ሂጃብ የተሳሳተ ትርጉም ሲሰጡና ለብሰው መማር አይችሉም የሚል አንድምታ ያለው ንግግር ሲያደርጉ ይስተዋላል ብለዋቸዋል ብርሃኑ ነጋን። በእርግጥ አዲስ መረጃ ይህን ንግግር ማግኘት አልቻለም። እርሳቸው እንደሚሉት ግን ፈጽሞ ተቀባይነት የሌለው ህዝበ ሙስሊሙና ህዝበ ሙስሊም መሪ ተቋም እያሳዘነ ያለ ጉዳይ ነው። ትምህርት ሚኒስቴር ወቅቱ በሚመጥን በተለያዩ የትምህርት ጥራት ሊያመጡ በሚችሉ ጉዳዮች ለማተኮር በሚጠበቅበት በዚህ ወቅት በጊዜው የሙስሊም ሴት ተማሪዎች ዛ ጉዳይ ለምን አጀንዳ እንደሆነ የተፈለገና የተፈለገው ውጤት ምን እንደሆነ እንደሆነ መገመት አልቻልንም ይላሉ በእርግጥ ጉዳዩ ሙስሊም ሴት ተማሪዎች የሌላውን መብት ሳይነኩና በትምህርት ቤት ውስጥ ሊከሰቱ የሚችሉ የቅድመ ጥንቃቄ ህድነት ጉዳዮች በሌሎች አማራጮች መከላከል እየተቻለ ሃይማኖታዊ ግዴታዎች ያደረገባቸው ልብስ ለብሰው እንዳይማሩ መከልከሉ ህጋ እያለሆነና ምንም አማኪነው ተቀባይነት ያለው አይደለም ብለውታል በዚህ ረገድ ብርሃኑ ነጋን ጨምሮ አንዳንድ አካላት የኢፌዴሪ ህገ መንግስት አንቀጽ 11 ና አንቀጽ ዘጠና ዝባር 2 የሚረዳበት መንገድ ከድንጋጌዎች አውጪ ና ህገ መንግስት እንዲሁም ደግሞ ከሌሎች ጉባኤና ውሳኔዎች ውጭ የሆነ ነው ሲሉ አውግዘውታል። በእርግጥ በአማራ ክልል ሙስሊም ተማሪዎች ጋር በተገናኘ የትግራይ ክልል ሙስሊም ተማሪዎች ጉዳይን ጨምሮ እጅግ በርከት ያሉ መግለጫዎችን አቅፏል። በመጨረሻም ይላሉ በመጨረሻም እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጉዳዩን በቅርበት እየተከታተልና የምንገኝ ሲሆን ከላይ የተጠቀሱ ችግሮች ጨምሮ ሌሎች ህዝበ ሙስሊም የሚመለከቱ ችግሮች ከስረ መሰረታቸው ለመፍታት ጥረት እያደረግን ነው እያሉ ነው። ለመሆኑ እናንተ ጉዳዩን እንዴት እያ እያያችሁት ነው። የሁለቱ ተቋማት ውዝግብ ጉዳይ ምን ይመስላል? ጥፋቱ የማን ነው? እስኪ ለበሳል ሁኔታ እንወያይበት። ሀሳብ አስተያየታችሁን ስጡ። ያውና በቃው። ቻው ቻው።